በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ማምነን ጥቅምት ስድስት ቀን የሚነበብ የእናታችን የቅድስት አርሴማ የገድል ዜና እንጀምራለን። ጸሎቷ በረከቷ ከሁላችን ህዝበ ክርስቲያን ጋር ለዘላለሙ ይኑር፣ አሜን። አባቶቼና ወንድሞቼ ሆይ ከብፅዕት ከቅድስት አርሴማ ከጌታችን ከኢየሱስ ክርስቶስ ሰማይ ትረፍትና ከእርሷ ጋር ከነበሩ ደናግል ቅዱሳን ሰማይት ተረፍት በኋላ የሆነውን እንነግራችሁ ዘንድ ስሙ። ንጉሥ ጢርጣሪስ ከሰራዊቱ ሁሉ ጋር በብሩክ ሰማይት ላይ ስላየው ታምር ድንቅ እያደነቀ ወደ መንግሥቱ አዳራሽ ተመለሰ። በልቡ ሐዘን፣ ትካዜ፣ ፍርሃትን፣ ቅጥቃጤ፣ ድንቃጤ አደረበት። ሐሳቡ ሁሉ ቀለጠ። የሆዱ አንጀት ታወከ። ሦስት ቀን ድረስ እህል አልበላም፣ ውሃም አልጠጣም። ፊቱ እንደ ቁራ ጠቆረ። ስጋውም እንደደረቅ እንጨት ደረቀ። ተቅማጥም ያዘው። እጆቹ እንደገል ደረቁ። ከአፉም የሚንቀሳቀሱ ትሎች ይወጣሉ። ከአፉ ትንፋሽ የሚሸትና የሚከረፋ ሽታ ይወጣል። እንደ ውሻም ያስታውካል፣ ምላሱን ያወዛውዛል። ሁለመናው ቀለጠ። በዚህ ስራ እስከ አራት ወር ድረስ ተቀመጠ። ያዩት ሁሉ ያለቅሳሉ፣ ያዝናሉ። ከወታደሮቹ አንዱ ከሀዘኑ እንዲረጋጋ ከህማሙ እንዲድን በልቡ ደስታ ሴት እንዲያገኝ የዛሉት እጆቹ እግሮቹ እንዲበረቱ እንዲጸኑ ወደ አውሬዎች አዴን ከኛ ጋር እስቲ ወስደን እናውለው አለ። በዚህ ምክር ሰራዊቱና አርማንያ ሰዎች ሁሉ ተስማሙ። ከዚህ በኋላ ወገኖቹ ለመኑት። በፈረስ ላይ ተቀመጥና አውሬዎችን ታድን ዘንድ ወደ ዱር ግባ፣ በልቡ ውስጥ ያለው ሀዘን ይወገዳል አሉት። ያን ጊዜ ወደ ዱር ከሰራዊቱ ጋር ይወጣ ዘንድ በፈረሱ ላይ ተቀመጠ። ከዚህ በኋላ ሰራዊቱን የአገሩ ሰዎች ሁሉ ተነሱ። ንጉሱም ከእነሱ ጋር አውሬዎቹን ያድኑ ዘንድ ሰይፎቻቸውን፣ ጦሮቻቸውን ለመምቻና ለመውጌ የሚሆኑት ሁሉ አዘጋጁ። በማለዲያም ወጥተው ተሰማሩ። ወደ አርማንያ በረሃ ደረሱ። ከዚያም ያዩትን ሁሉ ማደን ጀመሩ። ያን ጊዜ የፊታቸው መልክ እንደ አርያዎች ፊት የሚመስልና በላያቸው የሌጊዎን ሰራዊት አጋንንት ያደረባቸው ብዙ አውሬዎች ወደ እነርሱ መጡ። ወታደሮችንና የአርማንያ ሰዎች ሁሉ ከጧት እስከ ፀሐይ እስኪገባ ድረስ ይዋጓቸው ዋሉ። በምሽትም ጊዜ እነዚያ አሬዎች የንጉሥ ሰራዊትና የአርማንያን ሰዎች ሁሉ ወጓቸው፣ ድልም አደረጓቸው። ከእነርሱ እያንዳንዱ ሰው ያዙ፣ ከእጃቸውም ያመለጠ የለም። እንደ ቅቤ በላያቸው አደሩ። የአርማንያ ሰዎች ሁሉ አበዱ። ንጉሱም እንደ በራሪያ ሆነ። በዱር እየዞረ ያገኘውን ሁሉ ይናከሳል። እንዲሁም ከቤተ መንግስት በብዙ ሰዎች ላይ ሰይጣን ተቀመጠ። ድንጋጤ ጩኸት በቤተ መንግስት ሆነ። ይህ ሁሉ የሆነው ስለ ቅድስት አርሴማና ከእርሷ ጋር ስላሉ ቅዱሳን ነው። በጻድቁ በቅዱስ ጎርጎሪዎስ ጸሎት ተመልሰውን ገብተው እስከተጠመቁ ድረስ የአርማንያ ሀገር ኤጲስቆጶስ የሆነ ይህ ጎርጎሪዎስ ያለ ደም መፍሰስ ሰማይት ሆነ። ሳይሞትም ከትልቅ ጉርጓድ ያወጡት። እርሱም በንጉስ ጢርታሪስ ዘመን የተሰራውን ይናገር ነበር። እና ያም ንጉስ ከሀዲ ሆነ። ይሰግድና፣ ለአማልክቶቹም ዕጣን ያጥን ዘንድ በገባ ጊዜ ቅዱስ ጎርጎርዮስን ከእነርሱ ጋር ለአማልክቶቹ ዕጣን ያጥን ዘንድ ጠራው። የንጉስንም ትእዛዝ አልሰማም። ትልቅ ቅጣት ቀጣው። ከዚህ በኋላ ምራቁትን ወደ ጉድጓድ ጣለው። በጉድጓዱም ውስጥ አስራ አምስት ዓመት ተቀመጠ። እግዚአብሔር ከእርሱ ጋር ነበር። ሁልጊዜ ምግብ ታመጣለት ዘንድ አንዲት አሮጊስ መበለት አደረገለት። እርሱ ሕያው እንደሆነ ማንም የሚያውቅ የለም ነበር። ቅድስት አርሴማና ጓደኞቿን ሰማይታትን ከገደለ በኋላ ስጋቸውም በተራራ ላይ ተጥሎ ነበር። የእነሱ እህት ግን እያዘነች ሳለ በለሊት ራእይ አየች። አንድ ሰው ቅዱስ ጎርጎሪዎስን ከጉድጓድ ካላወጣቸውና ያ ካልሆነ አትድኑም ከህማማቸውም አትፈወሱም አላት። ይህንንም በቤተ መንግስት ላሉ ሰዎች ሁሉ ነገረች። ስለ እርሱ ደነገጡ፣ ተንቀጠቀጡ። በመጀመሪያ በጉድጓዱ ውስጥ የሞተ መስሏቸው ነበር። ከዚህ በኋላም ያ ጊዜ ተነስተው ወደ ጉድጓዱ ሄዱ። ሕያው እንደሆነ ያውቁ ዘንድ ወደ ጉድጓዱ ገመድ ጨመሩለት። በጣሉለትም በዚያ ገመድ ይወጣ ዘንድ ወደ እርሱ ጮሁ። እነዚያ ገመዶች ግን ቅዱስ ጎርጎርዮስ በእጁ ያዘ። ያ ጊዜም ሰበው አወጡት። አጥበውም አዲስ ልብስ አለበሱት። በበቅሎ ላይም አስቀምጠው ወደ ቤተ መንግስት ወሰዱት። ቅዱስ ጎርጎርዮስም ስለ ቅዱሳን ስጋ ከእነርሱ ጠየቀ። መርተውም ስጋቸው ወዳለበት አደረሱት። ከዱር አውሬዎች ከሰማይ ወፎችም የዳኑ ሆነው አገኛቸው። ለእነርሱም የሚገባ መልካም ቦታን ይሰሩላቸው ዘንድ አዘዘ። በውስጡም በታላቅ ክብር አስቀምጣቸው። ከዚህም በኋላ ሕዝቦቹ ቅዱስ ጎርጎርዮስ ንጉሱን ያድነውና እና በዳዩ ላይ የተቀመጠውን ሰይጣን ያወጣለት ዘንድ ለመኑት። ቅዱስ ጎርጎሪዎስም ወደ ንጉሱ አደረሱት። ከክፉዎች ስራዎች በእውነት ትመለሳለህን አለው። እሺ እንደሚል በራሱ አመለከተ። ያን ጊዜ ቅዱስ ጎርጎሪዎስ በላዩ ጸለየ። ከእርሱም ሰይጣን ያን ጊዜ ወጣ። ልቡም ተመለሰ። እንደ መጀመሪያ መልኩ ሆነ። በልቡ እንዳይኮራ ከሪያ ተፈጥሮ ከእጆችና ከእግሮች ጥፍሮች እግዚአብሔር ግን አስቀረለት። የተገዛና የተዋረድ ይሆን ዘንድ ዳግመኛ፣ የቤተ መንግስት ሰዎች ሁሉ ፈወሳቸው፣ ከእነርሱም ላይ ሰይጣንን አወጣ ነው። ከዚህ በኋላ ቅዱስ ጎርጎሪዎስ የአልማንያ ሰዎችን ሁሉ ይሰበሰቡ ዘንድ አዘዘ። ቀኖና ሰጣቸው፣ ሰላሳ ቀን የሚጾሙ ዘንድ አዘዛቸው። እንዳዘዛቸውም አደረጉ። የእግዚአብሔር መንገድ የጌታችን የኢየሱስ ክርስቶስ ሰው መሆን እያስተማራቸው እየመከራቸው ተቀመጠ። ትናናሾቹና ትልቆቹ ሁሉ ያደንቁት ነበር የአርማንያ ሰዎች የእምነት ምክንያት ይህ ነው። የክርስትና ጥምቀት ያጠምቃቸው ዘንድ ቅዱስ ጎርጎሪዎስን ለመኑት። ቅዱስ ጎርጎሪዎስ ግን ይህ ስራ ለእኔ አይገባኝም አላቸው፣ ካህን አይደለሁምና። ያን ጊዜ ወደ ሎጊ አገር መልእክተኛ ላኩ። ወደ ንጉስ ማኖሪዎስ የመልእክት ደግዳቤ ጻፉ። እነርሱ ወደ እግዚአብሔር እንደተመለሱ አስረዱት። ጎርጎሪዎስም ኤጲስቆጶስ አድርጎ ይሾምላቸው ዘንድ ለመኑት። የሮሚን የጳጳሳት አለቃም ለመኑት። በዛን ዘመን ቅዱስ ለውዲዎስ ነበር። ለንጉሥ አኖሪዎስ መልእክተኞችን ከብዙ ስጦታ ጋር ላኩ። ቅዱስ ጎርጎሪዎስም ከእነሱ ጋር ሄደ። መልእክተኞችም ወደ ንጉሱ፣ ወደ ሊቀጳጳሱ ደረሱ። መልእክቱንም አነበቡለት። ንጉሱና ሊቀጳጳሱም ወደ እግዚአብሔር ስለመመለሳቸው ተደሰቱ። ጎርጎሪዎስን ኤጲስቆጶስ አድርገው በቂሳሪ አገር ሾሙላቸው። ወደ አርማንያ ሀገር ንጉስ ትርጣሪስ በታላቅ ክብር ላኳቸው። ቅዱስ ጎርጎሪዎስም ወደ አርማንያ በደረሰ ጊዜ ሰዎችን ወደ እነርሱ በማምጣቱ ታላቅ ደስታ ተደሰቱ። ከዚህ በኋላ በሁለቱ ወገን ድንግል በሆነች አምላክን በወለደች በመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያንን ሰራላቸው። ሃይማኖታቸውም የቀና አብያተ ክርስቲያን ሁሉ ተሰሩ። ከዚህ በኋላ መልካም አካሄዱን ጨረሰ፣ እግዚአብሔርንም አገለገለ፣ በሰላም አረፈ፣ ወደሚወደውም ወደ ክርስቶስ ሄደ። ይህ ሁሉ የሆነው በቅድስት ብጽኤት ሰማዕት አርሴማ ልመናና ምልጃ ነው፣ በመጀመሪያ እንደተናገረችው ጸሎቷ ሁላችንም የክርስቲያን ሕዝቦች ፈጽሞ ይጠብቀን። በጸጋ እናታችን የሆነች የብጽት የቅድስት አርሴማ መታሰቢያ እናደርግ ዘንድ በቤተ ክርስቲያኑ የተሰበሰብነው እንዴ እመቤታችን ማርያም በለመነው እኛን ተጠብቀን አሜን። ዓይኑንም በማርከም የገድሏን መጽሐፍ ለጻፈው ቅድስት አርሴማ መብራት ብርሃን ትሆነው ስራው መልካም ሃይማኖት የቀና ወንጌላዊ ሐዋርያ ሰማዕት ከሆነ ከማርቆስ ከእስክንድራው ሊቀጳጳስ መንበር በጸጋ በተወለደ በቅዱስ ጎርጎርዮስ ጸሎት በብዜት ቅድስት አርሴማ ጸሎት በሀያ ሰባቱ ቅዱሳን ጸሎት በፊቷና በኋላ ባሉ ደናግል ቅዱሳን ቁጥራቸው ሰባ ሰባት በሆኑ ነፍሳት በገድልና በትዕግስት ልዑል በአገልግሎት ጸሎት ሁላችንም ይጠብቀን። በጸሎታቸው የታመን ሐዘን ሞት በሌለበት ከቅዱሳን ሰማያት ሁሉ ጋር ወደ መንግሥተ ሰማያት ይገባ ዘንድ የብሩክ የቅድስት አርሴማ የጸሎት ኃይል የረዴቷ ጸጋ ከሁላችን ህዝበ ክርስቲያን ጋር ለዘላለም በእውነት ይኑር አሜን። የእናታችን የብፅዕት ቅድስት አርሴማ ታምር ይህ ነው። ጸሎቷ በረከቷ ከሁላችን ህዝበ ክርስቲያን ጋር ለዘላለሙ ይኑርና በዚህ ኃላፊ ጠፊ በሆነው ዓለም ገንዘብ እጅግ ባለጸጋ የሆነች አንዲት ሴት ነበረች። ለገንዘቧ ብዛት ልክ ስፍር ቁጥር የለውም። እንደ ሰማይ ከዋክብት እንደ ባሕር አሸዋ ቁጥር የለውም። ምግቧ ግን በውሃ የተራሰ የአተር ቅንጣት ነበር። ነገር ግን ችግረኞችና ጦም አዳሪዎችን ካህናትን፣ ዲያቆናትን፣ መንገደኞችን፣ ስደተኞችንና ባልቴቶችን ጻታኞችን እና የሙት ልጆችን ትጠራ ነበር። በጌታችን በኢየሱስ ክርስቶስ ስም እና በእመቤታችን በቅድስት ድንግል ማርያም ስም በቅዱሳን መላእክት በጻርቃን ሰማይታት ስም መታሰቢያ ስታደርግ ባገባ ውስጥ ካለው እስከ ሰው ፍጥረት የምትተው እንኳን የለም። ይልቁንም የብዜት ቅድስት አርሴማ የባባ መታሰቢያ መስከረም 29 ቀን እና 36 ቀን ማድረግን ትወዳለች። በመክብ ቃል ለደጎች መልካም ቸርነታቸው ትመራቸዋለች። አለች ከጭንቅ ታድናቸው አለች ብሎ እንደተናገረ የአግመኛም ለሰማይ ወፎች እህልን ውሃን ትሰጣቸው ነበር። በእንስሳት እንዳይልቧ ታራራ ነበር። ሰለሞን በመጽሐፈ ምሳሌ ጻድቅ ሰው በእንስሳት ነፍስ ላይ ሩህሩህ ነው፣ ኃጢአተኛ ግን ርራ የለውም እንዲያለ ነው። ይቺ ሴት ግን የመልካም ስራዋ አጠባይ ብዙ ነው። ምጽዋት በመስጠት ከሰው ልጆች የሚመስላት የለም። ለውዳሴ ከንቱ የምትሰጥ አይደለም እና ከሰው የተሸሸገ ነው እንጂ። አንድ ቀን ወደ ብጽት ቅድስት አርሴማ ቤተ ክርስቲያን ሄደች። በዚያም እስከ ሰባት ቀን ድረስ ሱባኤ ያዘች። በሱባኤ መጨረሻ ብዜት ቅድስት አርሴማ በንግስት ምሳሌ ተገለጠችላት። ያችን ባለጸጋ ሴትም ጸሎትሽና ምጽዋትሽ በአሸናፊ እግዚአብሔር መንበር ፊት ወደ ሰማይ አድርጓል አለቻት። ከሶስት ቀንም በኋላ ከዚህ ኃላፊ ዓለም ትለያለሽ፣ ወደ ዘላለም ሕይወት ትሄጃለሽ። በመንግሥተ ሰማያትም ከኔ ጋር ትነግሻለሽ። እኔም እግዚአብሔር አምላኬ ከሰጠ ለአንቺ ማርና ወተት የምታፈስ አዲስ ምድርን አዘጋጅቼ ልሻለሁና ይህን ብላ እንደ መብረቅ ብልጭታ ከርሷ ተሰወረች። ይችም ደግስ ሰምታ እግዚአብሔርን አመሰገነች፣ የብፅዕት ቅድስት አርሴማን የግርማ ከፍታ አደነቀች። በእውነት ብፅዕት ቅድስት አርሴማ ተገለጠችልኝ እያለች በታላቅ ደስታ ወደ ቤቷ ተመለሰች። በዚያም ታላቅ በዓል አደረገች፣ የተራቡትን አጠገበቻቸው፣ ለችግረኞች ለጦም አዳሪዎች ገንዘቧን ሁሉ ሰጠች። ከመግነዝ ልብሷ በስተቀር አንዲት የሚያስቀረችው የለም። ይኸውም የፈትል የተልባ እግር ልብስ ነው። ከዚያም ነፍሷን ሰጥታ በሰላም አረፈች። ከብጽሕት ቅድስት አርሴማም ጋር የደስታ ማደሪያዋን ወረሰች። የእናታችን የቅድስት አርሴማ ጸሎቷ በረከቷ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ በሆነ ጸንቶ ይኑር አሜን። የተከበራችሁና የተወደዳችሁ የዚህ መርሃ ግብር ተከታታዮች ሚዲያውን ላይክ፣ ሼር፣ ሰብስክራይብ በማድረግ እና ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ እንዲሁም በ0938 01951 በመደወል እንድታሳውቁንና እንድታበረታቱን በልዑል እግዚአብሔር ስም እንጠይቃለን።